የማክሰኞ የመስቀል አጥር ጸሎት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰይጣንን ወጥመድ የሰይጣን ወጥመድ ይሻር። ሁሉም ሕመምና ደውዬ ይሰደሰደዱ። ሁላችሁም መናፍስ ርኩሳን ከኛ ከንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መስመር ከማህበርተኞች ጋር ላይ ነብስና ስጋ ተሰደዱ። በዚህ አንተና ይህን መጽሐፍ ከሚይዙት ከሚጸልዩት ከሚያነቡት ሁሉ በእርሱ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ሀመም ሁሉ ከባሪያዎች ከእኛ ነብስና ስጋ ይውጣ። ሁሉም ፍጥረት በፈጠረ በሕያው እግዚአብሔር አምላችኋለሁ፣ ከነፍሴና ከሥጋዬ አትቅረቡ። በሌሊትና በጠዋት የመጣችሁ ውጡ። በባሕርና በደረቅ መሬት በወንዝ የመጣችሁ ውጡ። በምድረ በዳና በተራራ የመጣችሁ ሰይጣናት ውጡ። በለቅሶና በሐዘን በክብርና በጉስቁልና የመጣችሁ ሰይጣናት ውጡ። በሳቅና በፌዝ በደጋና በቆላ በጨዋታና በጠብ በድንጋጤና በስርቅታ በቃር የመጣችሁ ሰይጣናት ውጡ። በረሃብና በጥጋብ ብዛት በብርድና በመራቆት በፍቅርና በጠብ በብስጭትና በቁጣ የመጣችሁ ሰይጣናት ውጡ። በጥንቆላና በጣዖት በእንቅልፍና በህል መሌሊት የምትመጡ ውጡ። በሰዋይን በሌሊት ፍቅር በምስራቅና በምዕራብ ያላችሁ እናንተ ናችሁ። በሰሜን በደቡብ፣ በባህር በዋሻ በበር በሀመድ ያላችሁ እናንተ ናችሁ። የምታንቀጠቅጡ የቀንና የሌሊት በየዕለቱ ሰዓት በሁሉም ጊዜ በመብረቅና በነጎድጓድ የምትመሰሉ፣ በአንድነት በሚሄድ ሰራዊት የምትመሰሉ ልብን የምትመቱ በክንፍ በሚበር ወፍ በአራዊት የምትመሰሉ በቤት ምሰሶ የምትመሰሉ ልብን የምትመቱ ልብን የምታውኩ በዚህ ሁሉ የምትመሰሉ አጋንንት ውጡ ውጡ ብያ ምላችኋለሁ። ከሰባቱ የሰውነት ክፍል ከእጅ፣ ከእግር፣ ከእራስ ጸጉር፣ ከፊት፣ ከኋላ፣ ከላይ፣ ከታች ራቁ፣ ተሰደዱ ሁላችሁ ርኩሳን መናፍስ ሁሉም ደዌና ሕማም ከእኛ ራቁ፣ ነብስና ስጋ ተሰደዱ። ኢየሱስ ክርስቶስ እኛን ባሪያዎችህን ከልብ ህመም ከህማመ ከእብድ ከሚቃወምን ሰይጣን ከሁሉም እርዳን፣ አድነን። የስጋ ህመም ከሆነ ከስጋ ህመም፣ ከአንጀት፣ ከልሳን፣ ከአፍና ከጥርስ ህመም፣ ከራስና ከአይን፣ ከጆሮ ህመም፣ ከጎና ጥንት፣ ከጀርባ ህመም አድነን። በሕይወት ከሚሆን ክብደት ህመም በሰኞ በረቡ ከሚያስ ከሚያስካካ የሚያሳድብና የሚያሰድብና ነፍስን የሚያንቀጠቅጥ ከህማመ ግብጥና ከእንቅጥቅጥ ከተቅማጥ ከቁስል ኖፌ ከሚባል የአንጀት ህመም ሚማቋ ከሚባል የአባላ ዘር ህመም ሁሉ በሰማይና በምድር ያለውን ፍጥረት ሁሉ በፈጠረ በሕያው እግዚአብሔር አመላችኋለሁ፣ አወግዛችኋለሁ ስለ እኛ በተሰቀለ ያድነን ዘንድ የብረትን በር ረግጦና ሰብሮ በተነሳ የብረቱን መወርወሪያ በሰበረ በኢየሱስ ክርስቶስ አምላችኋለሁ። ህመምና ደዌ ሁሉ የሰይጣን ወጥመዶች ሁሉ የሴቶቹን ማህፀን የሚዘጋ የሴቶችን የመርገም ደም የሚያበዛ ያለ ጊዜው የሚያመጣ የሚያበዛ ልጅ እንዳይወልዱ የሚያደርግ ሁሉ በዘጠና ዘጠኙ የመላእክት ነገድ አምላችኋለሁ። በቅዱሳን ሰማይታት ሁሉ መልካ ማዕርግ በሆነች በማርያም በውስጧ መላእክት በሚያመሰግኑባት በኢየሩሳሌም ሰማያዊት በእውነት መንፈስ በራቅሊጦስ ስሙ አሸናፊ በሆነ በአማኑኤል በስውርና በግልጽ በተተረጎመ ስሙ በእግዚአብሔር አወግዛችኋለሁ። ሰይጣናት አወግዛችኋለሁ፣ እንዳትቀርቡኝ፣ እንዳትነኩኝ ነፍሴንና ስጋዬን፣ እኔ ጸሎት ያደረግኩትን የእኔ የሆነውን ሁሉ በዚህ መጽሐፍ በዚህ ውሃ ቢሆን ቢረጩት፣ ቢጠጡት ከክፉ ነገር ሁሉ ይዳኑ። አጋንንቱ ክፉ ማድረግ አይችሉም። በዚህ መጽሐፍ ከእኔ እንድትወጡ አምላችኋለሁ። ይህን መጽሐፍ የያዘውና የተሸከመው ሁሉ ይዳን። አቤቱ አንተ ጠብቀን፣ ሰውረን በክንፈ ረድኤትህ ሸፍነን ከማንፈልገው ነገር ሁሉ አድነን፣ ከሁሉም ጠብቀን አድነን። የነብሳችን መድኃኒት ሁነን ስለ ስምህ ኃጢአታችንን አስተስርልን። እኛን ሴቶችንና ወንዶችን ባሪያዎችን አድንን፣ ለዘላለሙ አሜን። ሰይጣን የሚያንከለክለውን አድነው። ምስጋና በሰማይ በምድር የሞላ ፍጹም አሸናፊ እግዚአብሔር በኪሩቤል ላይ ያለ በሰማይ የምትመሰገን እግዚአብሔር የእኛን የባሪያዎችን ነብስና ስጋ ጠብቅ በመታመን በስጋችን ይህን መጽሐፍ ለምንሸከም ለእኛ ለደከም ነው። ለድኩማን መስቀል ብርታት ነው። መስቀል በሽተኞችን ይጠብቃል። መስቀል ጣዖትን ይሰባብራል። መስቀል ትቢተኞችን ያዋርዳል። መስቀል የድህነት ጋሻ ነው። በጎዳና ይመራል። መስቀል የባህር ጸጥታ የመርከቦች ወደብ ነው። መስቀል በምድረ በዳ ይረዳል። እኛም ባሪያዎችን ምርዳን፣ ቤታችንና ልጆቻችንን ሁሉ በአንተ ኃይልና ስልጣን እንድንጠብቅ ተማጽነናል። በቅዱሳን መላእክትም ተማጽነናል። ፈቃድህን በሚያደርጉ ደጋጎችና የዋሃን በሆኑ ቅዱሳን ተማጽነናል። ከአብና ከወልድ በተላከ በእውነት መንፈስ በጰራቅሊጦስ ተማጽነናል። ዛሬም ዘወትርም ለዘላለሙ አሜን። የክርስቶስ መስቀል የዕውራን መሪያቸው፣ የአንካሳን ምርኩዛቸው ነው። የክርስቶስ መስቀል በጨለማ ውስጥ ለሚሄዱ ብርሃናቸው ነው። ዛሬም ዘወትርም ለዘላለሙ አሜን። መስቀል አጥርና ቅጥር ነው። መስቀል ለክርስቲያን ተስፋ ነው። መስቀል ጠላትን ያሸንፋል። መስቀል የቤተ ክርስቲያን ኃይል ነው። ለቤት ኃይልና ጽል፣ ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለሰማዕታት አክሊል ነው። መስቀል በባህርና በየብስ ለሚነግዱ ጸጥታ ነው። መስቀል አረማውያንን ይመልሳ። ለተራቡት ህብስ፣ ለተጠሙት ምንጭ፣ ለተራቆቱት ልብስ፣ ለነገስታት ወሰንና ድንበር፣ ለበደሉት ንስሐ፣ ለቤተ ክርስቲያን እረፍት ነው። መስቀል ለሙት ልጆች አባት፣ ለመበለጥ ጠበቃ ነው። መስቀል የተቸገሩትን የሚረዳ ነው። ይህን የመስቀል ምልክት በፊትና በጀርባ በጎንና በጣት በማሸጋገሪያና በአደባባይ በበረሃና በአገር በአዳራሽ ለእኛ የተጠበቀልን ነው። ይህን የመስቀል ምልክት ሳስብ እኔ ባሪያ ነፍስና ስጋዬ፣ የቤት የልጆች ገንዘቤን ንብረቴን አማጽናለሁ እኔ ለዘላለሙ አሜን። የእግዚአብሔር ኢየሱስ ክርስቶስ መስቀል ለመላው ዓለም ደስታ ነው። በኢየሱስ ክርስቶስ መስቀል ልብ ሁሉ ይደሰታል። የኢየሱስ ክርስቶስ መስቀል ለዕውራን ሁሉ ብርሃን ነው፣ ለተራቆቱት ልብስ ነው፣ ላመነውም በጎ ስጦታ ነው። የኢየሱስ ክርስቶስ መስቀል ላመኑበት ሁሉ ከምስራቅ፣ ከምዕራብ ለመልካም ነገር ሁሉ የሚደርስ ነው። እንዲሁም ለኛ ለባሪያዎች ንቁ ለኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበርተኞች የልቡናችን ብርሃን ሁነን። መስቀል ክርስቶስ በቀኝ እጅ ያለ የብርሃን በትር ነው። ከእናት ከማርያም ጋር የተገናኘህበት መስቀል ይህ ነው። ኢየሱስ ክርስቶስም እናቱ ማርያምን እንዲህ አላት፣ በዚህች ቀን ከዚህ ምን አመጣሽ? ይህን ያዥ የማማተቢያ ምልክትም ይሁንሽ አላት። ይህም ምልክት በሰሎሞን ዙፋን ላይ ያስቀመጥኩት ነው። ርኩስ መንፈስም ሊቀርቡት አይችሉም። ስራይን ሁሉ ይፈታል። ከሰማይ ጀምሮ እስከ ምድር በታች ያለውን ከምስራቅ እስከ ምዕራብ ያለውን ይፈታል። ክብር ምስጋና ይግባውና በብርሃን በአብ በኃይሉ በብርሃን በወልድ በመንፈስ ቅዱስም ሁሉን ድል ያደርጋል። ስዩም በሆነ በጌታችን በአምላካችን በኢየሱስ ክርስቶስ ኃይል አንድም ስ እንኳ ሊከለክለው አይችልም። በመቃብር በር ላይ ሀራፑን ሀራፑን ብላ ዳግመኛ በጠራችሁ ጊዜ ይቅርባይ በሆነ በአባቱ ስልጣን በራሱና በመንፈስ ቅዱስም ስልጣን ከሙታን ተለይቶ ተነሳ። እንደዚሁም ሁሉ ለእኛም ሊቃነ መላእክትን ላክልን። መንፈስ ቅዱስ ከሰማይ ወርዶ በእኛ በባሪያዎች ላይ ይደር ሁለመናቸው ሕይወትን ደስታን የተሞሉ በእጃቸው ያሉትን እነዚያ ጽዋዎች በፊታችን በተቀመጡ በነዚህና በነዚህ ውሃና ቅዱስ ዘይት ላይ ይፍሰሱ። አምላኬ ክርስቶስን እኔን ባርያህን ኃይለ ገብርኤልን ከቀኘን በቀኝ እጅ ባህር ከአንጻ ጠብቅ፣ ቀድስ ኃይልን የተሞሉ የሰማይ መላእክት የሚያመሰግኑትን እኛ በሰራናቸው በፊታችን በተቀመጡ ጸበል እቃዎች ፊት ፊት ቅዱስ ቅዱስ ቅዱስ እያልን ስምን እንጠራለን። በእውነት ያለ ሐሰት ለሁሉም ሕሙማንና ድውያን ሕይወትን የምትሰጥ ሁሉንም ደዌ ያርቅ በእኛ በባሪያዎች የሴቶችንና የወንዶችን ስራ ይፍታ። እኔ ባሪያ በምቀመጥበትና በምቆምበት በምተኛበት የጨለማ መናፍስት ሁሉ ከዚህ መጽሐፍ ይራቁ። ጸባወት በሆነ በሕያው ኢየሱስ ክርስቶስ ኃይል ሚካኤልን በቀኙ ገብርኤልን በግራው ትልካቸው አለ። ሰይፋቸውን በእጃቸው ነው፣ የኢየሱስ ክርስቶስ ስም በመካከላቸው ነው። የምድርን አራቱን የሰማይ ማዕዘን ያነጻሉ። በብርሃን ኃይል የሚመራውን የምድር አራቱን ማዕዘን ያነጻል። ሁሉም ያጋንንት ሰራዊት ወጣን ወጣን እያሉ ይሸሻሉ። ከባሪያዎች ከነብሳቸው ይሸሹ እየራቁ ይሂዱ። የድንግል ልጅ ኢየሱስ ክርስቶስ የጸባወት ጌታ፣ በዚች ሰዓት ባለውባት ምድር ሚካኤልን በቀኝ ገብርኤልን በግራ ላክልኝ። ሰይፋቸው በእጃቸው ነው። ደዌ ሕማም ሁሉ ይሰደድ ይንቀጥቀጥ ይሽሽ። ከባሪያ ከነብሱና ከስጋው ሰይጣናት ይራቁ። ለምን ትገባላችሁ ከሰው ልጅ ላይ? ሁሉ ውጡ፣ ከእግዚአብሔር አገልጋይ ውጡ። በአምላካችን በእግዚአብሔር በስሙና በካህሊነቱ ውጡ። ይኸውም አንቲ ቆራጦን ነው። ከሰው ልጅ አስወጥቼ ሰዳችሁ ዘንድ ከሰማይ ወደ ምድር ሰው ሆኜ የመጣው ኢየሱስ ክርስቶስ እኔ ነኝ። አሁንም ውጡ። እንደዚሁም እኔ የባሪያ እምላችኋለሁ፣ አወግዛችኋለሁ ርኩሳን መናፍስት ጼዴንያን በዚህ ቀንና ሌሊት ውጡ። አዳምን አምላኩን ንጹሕ እንዳደረገው ንጹሕ ሆኖ በአረአያውና በአምሳሉ የፈጠረው እኔም የአዳም ልጅ ነኝና የኢየሱስ ክርስቶስ ስጋውና ደሙ ከኃጢአት ንጹሕ ያድርገኝ። ከአራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በአራቱ የብርሃን በትር የተመሰሉ እግዚአብሔርን ቅዱስ ቅዱስ ቅዱስ እያሉ በዚች ጸሎት የሚያመሰግኑ ናቸው። የሰውን ሁሉ ኃጢአት የሚያስተሰር የሕያው የእግዚአብሔር አብ ልጅ ኢየሱስ ክርስቶስ መንፈስ ቅዱስ በታቦቱ ላይ ይውረድ። በስጋው በደሙ ላይ የሚውረድ ጻህሉ ጽዋው ንጹሕ ይሁን። አዳምና ሔዋንን እንዳነጻቸው እኔንም ንጹሕ አድርገኝ። ኢየሱስ ክርስቶስ በሚበላውና በሚጠጣው ላይ በሚለብሰው ላይ ባርክ፣ ራሱን ባርክ፣ እግሩንም ባርክ፣ በእጄ የያዝኩትን ባርክ፣ ዛሬም ዘወትርም ለዘላለሙ አሜን። በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አማትቤ እነሳለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሦስቱን ስሞች እዤ እመረጎዛለሁ በወድቅም እነሳለሁ። በጨለማም ብሄድ እግዚአብሔር ያበራልኛል፣ በእግዚአብሔር ታምኛለሁና በተናገርኳ አመንኩ። በወልድ መስቀል ተጠግቻለሁ። መስቀል ኃይሌ መጠጊያዬ ነው። በመስቀል እርዳታ የሚድን እርሱ በመስቀል ጥላ ይኖራል። ረዳቶቹ መላእክት በዙሪያው ይሰፍራሉ። የሚያስፈራ ሜሎስ የተባለ የሰይፍ እሳት ይላክለታል። ሁሉንም የአጋንንት ማህበር ይበትናቸዋል። እንደዚሁም ጠላቶችን በትንልኝ። ሳን ሳን ሳን። መስቀል ለውራን ብርሃን ነው። መስቀል የዓለም ሁሉ መድኃኒት ነው። በአቶሌዎስ ጎቶሮጌ ያራዜል አልሚስኮስ ያራስ አሜር የተመሰገነባቸው በመስቀሉ ለሁሉ ያበራባቸው ስሞቹ ናቸው። ድንገት በስጋዊ ባህሪ በመስቀል የህይወት ጎዳናን አደረሰልን። መስቀል ህይወታችን ነው ከዳዊት ቤት የወጣ የደህንነታችን ቀንድ ነው። መስቀል ፈያታዊን ከስህተት መለሰው ወደ ገነትም አስገባው የከበረ ሰው አዳምን ቀደሰው። በዚህ መስቀል ዓለም ሁሉ ተቀደሰ። ንጹሕ በግ የዓለሙን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ በመስቀል ላይ በጎልጎታ ታረደ። በመስቀሉ ሰይጣንን አሰረው አዳምንም ነፃ ወጣው። ጽኑ በሚሆን በመስቀሉ ኃይል አዳንን በመስቀሉም ጠበቀን። በመስቀሉ በእኛ ላይ ያበራልን የእግዚአብሔር በሆኑ እስራኤል ዘነብስ ላይ ሰላም ይሁን። በእኛ ላይ ቸርነቱ ምረቱ ለዘላለሙ ይሁን አሜን። አቤቱ አምላካችን ሆይ ጸሎታችንና ልመናችንን ተቀበልልን። ወደ አንተ የምናቀርበውን ጸሎት ስማን። የቅዱሳንን ጸሎት የተቀበልክ አምላካችን ጸሎታችን ተቀበለን። አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን፣ ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን፣ ሕሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ሕዝቦቿን በፍቅር በአንድነት አስማምተሃ ኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን በአጹረ መስቀልህ ጠብቀን በህገ ወንጌልህ አጥና አጽናን ፈሪሃ መለኮትን ተዘክሮ ሞትን በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያል እናመሰግናሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የእለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አድርገን፣ አቤቱ ወደ ፈተና ታግባን፣ አቤቱ ወደ ፈተና ታግባን፣ አቤቱ ወደ ፈተና ታግባን፣ ከክፉ ሁሉ አድነን እንጂ ቺ መንግስት ያንተናትና፣ ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው እና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረት እለምኝልን ኃጢአታችን ሁሉ ያሰሰር ይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ ዮ መሐረነ ክርስቶስ ዮ መሐረነ ክርስቶስ ዮ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ

ወኃጢአተ ኩሉ ሕዝብ በማወቅ በድፍረት ባለማወቅ በስህተት ከልጅነት እስከ እውቀት በመዓልትና በሌሊት የሠራ ነውን የኀጢአት ማሰሪያ ሁሉ እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስታዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ሆኑ። ንቁ ሚዲያ እርቱ፣ የቤተ ክርስቲያን ልሳን